በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመው ዘላቂ የሰላም ስምምነት ብሩህ ተስፋ ያጫረባቸው መሆኑን የከሚሴ ከተማ ነዋሪዎችና የሀገር ሽማግሌዎች ተናገሩ። ከውጭ ከመረጥንላችሁ ጉዳይ አንድም መሬት አሳልፈን አንሰጥም ያሉት ዘለንስኪ ሀገራቸው ዩክሬን አዲስ የተሻሻለ የሰላም እቅድ እንዳዘጋጀች ተናግረዋል። የሚሉት የሰአቱ አበይት ጉዳዮቻችን ናቸው። የተወደዳችሁ ቲቪ ዜና ስባትን እየተከታተላችሁ አብራችሁን ዘለቁ። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። ወደ ቀዳሚው ዘገባችን አምራን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አደረገ። በዚሁ መሰረት የምርጫ ድምፅ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ ም እንደሆነ የጊዜ ሰሌዳው አመላክቷል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በ2018 ዓ ም ስለሚከናወነው ሰባተኛው ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራት በመከናወን ላይ መሆናቸውን አስታውቀዋል። በቦርዱ የጸደቀው የሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ የተደረገ ሲሆን በዚህም መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ ም ይካሄዳል። የምረጡ እንቅስቀሳ ወይም የምርጫ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ ም የሚካሄድ ሲሆን የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 ዓ ም ድረስ እንደሚከናወን በጊዜ ሰሌዳው ተመላክቷል ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ማድረግ እንደሚቻል ተመላክቷል የሰባተኛው ሀገራዊ ምርጫ የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ ም እንደሚሆን ይፋ የተደረገ ሲሆን ይፋ የምርጫ ውጤት መግለጫ ቀን ሰኔ 4 2018 ዓ ም መሆኑን ቦርዱ ይፋ አድርጓል። ቦርዱ እስካሁን የተለያዩ የቅድመ ዝግጅት ተግባራትን ያከናወነ ሲሆን መመሪያዎችን ማሻሻል እንዲሁም ለምርጫ ስርዓቱ የሚያግዙ የቴክኖሎጂ ልማት በሀገር ውስጥ መደረጉን የቦርዱ ሰብሳቢ ሜላትወርቅ ተናግረዋል። ፓርቲዎች ራሳቸውን በራሳቸው የመመዝገብ ስራ ወይም የግል ዕጩዎች ራሳቸውን በራሳቸው የመመዝገብ ስራ ስለሚሰሩ ይህንን ስራ ለሚሰሩላቸውን የሲስተም አስተዳዳሪዎች ወይም ሲስተም አድሚኒስትሬተርስ ማን እንደሆኑ ለይተው እንዲልኩልን በጠየቅነው መሰረት ወደ ስልሳ አራት የሚሆኑ ፖለቲካ ፓርቲዎች ሲስተም አድሚኒስትሬተሮቻቸውን ልከውልናል። ከዛ በመቀጠል እንግዲህ ኋላ በዝርዝር በሰሌዳው ላይ እንደምታዩት እነዚህን ሲስተም አስተዳዳሪዎቻቸውን ቦርዱ ስልጠና ሰጥቶ የመራጮች የእጩዎች ምዝገባ ከሚጀመርበት ጊዜ ጀምሮ ይሄንን ስራ ይሰራሉ ማለት ነው። ሪፖርተራችን ሞላ ለማየው እንደዘገበው የምርጫ አስቻይ ሁኔታዎችን ለማስፋት ከክልልና የጸጥታ አካላት ጋር በትብብር እየተሰራ መሆኑንም ሰብሳቢዋ ገልጸዋል። 22 ቅርንጫፍ ጽህፈት ቤቶች አሉን። በነዛ ቅርንጫፍ ጽህፈት ቤቶች ስር ደግሞ ወደ 709 የሚሆኑ ምርጫ ክልሎች አሉ። አሁን ቦርዱ የ ቅጥር ስራ እየሰራ ያለው ለምርጫ ክልል አስፈጻሚዎች ነው። ከዛ ቀጥሎ ወደታች ሲወርድ የምርጫ ጣቢያ አስፈጻሚዎች የሚባሉ አሉ። የምርጫ ጣቢያ አስፈጻሚዎች ማለት መራጮችን የሚመዘግቡ፣ በምርጫ ቀን ምርጫን የሚያስፈጽሙ ማለት ነው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው የምልመላ ስራ በምርጫ ክልል ደረጃ ያሉትን አስፈጻሚዎች የመቅጠር ስራ ነው። መንግስት እንደመጣ አህዳዊ የሚል ቅጽል ተሰጥቶት ነበረ። አሃዳዊ ስለሆነ ነው መወጋው የሚለው ኤትኒክ ፌዴራሊስት ስለሆነ ነው መወጋው የሚለው፣ በጋራ ነው የሚያውቁት። ሻቢያ እኔ ህዋትን ካላጠፋው ወይም እንዳላጠፋ አረገኝ። ግን ደግሞ ህዋትና ሻቢያ ደግሞ ግንስት መንግስት ኮንስፓየር ሲያደርጉት ሀሳብ መኖሩ ሳይሆን እርስ በርስ የሚጋጩ ሀሳቦች ነው። በራሽ የሚባል ሌላ ካታጎራይዜሽን ይሰጠሃል። የአማራ ብሔራዊ ክልላዊ መንግስት ሲባል የአማራ ክልል ህዝብን ብቻ ጥቅምና መብት ለማስጠበቅ ተብሎ የተቋቋመ አድርጎ ለመሳል የሚደረግ ጥረት ነው። ስ ኮምፕሊትሊ ሮንግ በጣም ጉምቱ ጉምቱ ፖለቲከኛ የሚባለት ኦሮሞ እና ኢትዮጵያ ምናምን ብሎ ሲያወዳድርታል። አሁን እንደዚህ የሚባል ነገር የለም። ኢትዮጵያ ማለት የሁሉም ኢትዮጵያ ውስጥ የብሔራዊ የአንድነት ህዝብ ወደ በጋራ ሲሰባሰብ ለብሮ ፍርሃት የሚፈጠረው የብዙ አያላን ሀገራትን ጥቅም ያስከብራል። ወንድም እነዚህ ኦቾሎን የሚያካክሉ ሀገራት እዛ ላይ ቁጭ ብሎ መከላከል አልቻለም። የኢትዮጵያ መንግስት ትልቁ የቤት ስራው በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ ላይ የኢትዮጵያን እንደ ሀገር የኢትዮጵያውያንን እንደ ህዝብ ጥቅማቸውን ማስጠበቅ። የሀገር ጉዳይ ነገ ምሽት ሦስት ሰዓት ከሩ በኢትዮጵያ ቴሌቪዥን ዜናዎቻችን ቀጥለዋል። የመደመር መንግስት ተሳቢዎች በኢትዮጵያ በተለያዩ ዘርፎች ተጨባጭ ለውጦች እየመጡ መሆኑ ተገለጸ። በዚህ ጉዳይ ላይ መቅደላዊ ደረጃ ተጨማሪ ዘገባ ታደርሰናለች። የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ፣ ዲጂታላይዜሽን፣ የዘመነ ግብርና፣ የስንዴ ምርታማነት ፕሮጀክቶችን ወጥኖ በጊዜ የመጨረስ ልምምድ ምቹ ከተማና የዘመነ ገጠር መፍጠር የለውጡ መንግስት በሀገረ መንግስት ግንባታ የነበሩ ችግሮችን ለመፍታት ከቀየሳቸው ሀገር የማሻገሪያ መፍትሄዎች ጥቂቶቹ ናቸው። ይህም የነገዋን የፈረጠመች ጠንካራና ለጥቁር ሕዝቦች መሪነቷን የምትቀጥል ሀገረ ኢትዮጵያ ለመመስረት ፋይዳቸው የላቀ መሆኑ አያጠያይቅም። ሀሳቦቹን በጥልቀት እንመልከታቸው። ከማክሮ ኢኮኖሚ ማሻሻያ ትግበራውን ጀምር የዕዳ ጫና፣ የዋጋ ንረት፣ ስራ አጥነት፣ ዝቅተኛ የዘርፎች ምርታማነት፣ ዝቅተኛ የልማት ፕሮጀክቶች አፈጻጸምና የሀብት ብክነት ልክ 2010 ላይ የለውጡ መንግስት የተረከባቸው የኢኮኖሚ እዳዎች ነበሩ። ከ2012 ዓ ም ጀምሮ ተግባራዊ በተደረገው ሀገር በቀል የኢኮኖሚ ማሻሻያዎች በርካታ ለውጦች ተገኝተዋል። የተገኙ ውጤቶችን ዘላቂ ለማድረግ እንዲሁም ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባትም ሐምሌ 21 2016 ዓ ም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ገባች። በዚህም የማክሮ ኢኮኖሚ ሚዛን መዛባትን ለማረም፣ የእዳ ጫናን ለማቃለል፣ የሀገር ውስጥ የማምረት አቅምን ለማሳደግ፣ የኢኮኖሚ እድገት ምንጮችን ለማስፋፋት፣ የስራ እድሎችን ለመፍጠርና መዋቅራዊ ማነቆችን ለማረም በተደረገው ጥረት አበረታች ውጤቶች መገኘቱም ተገልጿል። በግብርናው ዘርፍ በተለይ የኢትዮጵያን የምግብ ሉዓላዊነት በማረጋገጥ ሂደት የስንዴ ምርታማነት ጥሩ ማሳያ እንደሆነ ባለሙያዎች ይናገራሉ። መንግስት የግብርና ግብዓቶችን ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ በማድረግ መካናይዜሽን እንዲስፋፋና ምርትና ምርታማነት እንዲያድግ ትልቅ ሚና በመጫወት ላይ ይገኛል። አርሶ አደሩ ከክረምት ጥገኝነት በመላቀቅም በመስኖ እንዲያለማ ልምምድ መፈጠሩ በግብርናው ዘርፍ ከተሰሩ እርምጃዎቹ ይጠቀሳል። እዚሁ ላይ አያይዘን አርሶ አደሩ ላይ ከፍተኛ ራስምታት የነበረውን የአፈር ማዳበሪያ ችግር ማዳበሪያ ፋብሪካ በመገንባት ለመፍታት ወደ ስራ ተገብቷል። ይህም ነገን አሻግሮ በማየት የተወሰነ ውሳኔ እንደሆነ ይገለጻል። የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር አበርክቶ ትልቅ የሆነው ይህ የማዳበሪያ ፋብሪካ ኢትዮጵያውያን የግዴታ ሊፈጽሙት የሚገባው የአንድነት ማህተማቸው ነው። ሌላው ዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ ከፍተኛ የኢንተርኔት ተጠቃሚ ማግኘት በዲጂታል ዓለም ቀላል ህይወትን መፍጠርና የዲጂታል ክፍያ ባህልን ማሳደግ የመሰሉ ስራዎች ተሰርተዋል። ዲጂታል ኢትዮጵያ በጤና፣ ትምህርት፣ ግብርና፣ ወታደራዊና የደህንነት ተቋማትን በማዳረስ አገልግሎትን በማዘመን ከዓለም ጋር መሳ ለመሳ መራመድ እንደሚቻል የታየባቸው ዘርፎች ናቸው። አንድ ሰው አንድ ነው በሚል ሀሳብም እያንዳንዱ ዜጋ መለያ ሊኖረው ስለሚገባ የፋይዳ መታወቂያ አገልግሎትም ህገ ወጥነትን ለመከላከል የዜጎችን የመገልገል መብት ለማስጠበቅ ከተሰሩ አንኳር ስራዎች ይጠቀሳል። የለውጡ መንግስት ወደ ስልጣን ከመጣ በኋላ ከተፎካካሪ የፖለቲካ ፓርቲዎች ጋር እንደ ጠላት መተያየትን በመተው በመደመር እሳቤ በክልልና በፌዴራል ደረጃ ስልጣንን በማጋራት የተፎካካሪ ፓርቲ አባላት ህዝባቸውን የሚያገለግሉበት ወንበርም ተመቻችቶላቸዋል። ዓለም የተደነቀበት የህብረት ትርጉም የመደመር ኃያልነት የታየበት ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በቁጭት ሲከነከል ለነበረው የሀገር ሰው ትልቅ ረፍትን የሰጠ ኢኮኖሚያዊ ፋይዳውም የገዘፈ ነው። መሰል ፕሮጀክቶች ከመሰረት ድንጋይ ማስቀመጥ የዘለለ አንድ እርምጃ አለመራመዳቸው ህዝብ ላይ የፈጠረውን ቅሬታ በሚቀርፍ መንገድ ማቀድ መጀመርና መፈጸምን እውን ማድረግ አዲሱ የኢትዮጵያዊነት መልክ እየሆነም መጥቷል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋናው ህዝባዊ ድርጅት መካከል የተፈረመው ዘላቂ የሰላም ስምምነት ብሩህ ተስፋ ያጫረባቸው መሆኑን የከሚሴ ከተማ ነዋሪዎችና የሀገር ሽማግሌዎች ተናገሩ። የትጥቅ አማራጭ ኢትዮጵያን ማፍረስ እንጂ አዎንታዊ ግብ የሌለው በመሆኑ የመንግስትን የሰላም ጥሪ ሁሉም ወገን ሊቀበለው እንደሚገባ ገልጸዋል። ራሂል ፍሬው የነዋሪዎቹን አስተያየት አሰባስባለች። በጣም ያስደስትና ስን ጠብቀው የነበረ ነው። አልሐምዱልላህ ስምምነቱ ተገኝተዋል ሁሉም ሁሉም ጽንፍ የያዘ ኃይል እጁን እየሰጠ ነው። ወደ አገሩ በሰላም ወደ ቤተሰቡ እየገባ ነው ያለው። እኛ አልሐምዱሊላህ ጅምሩ በጣም ቆንጆ ነው። መንግስታችን ወደ ሰፊ ሆኖ ሁሉንም የከፋውን የተማረውንም እያሰባሰበ አገራችን እያለማ ነው ያለው። በጣም ጥሩ ሁኔታ ላይ ነው የምንገኘው። እነዛም እነዚህም የእኛን መሆናቸውን ኢትዮጵያ መሆናችንን አውቀን ራሳችንን አይተን ለእንዲህ አይነቱ ሰላም ግንባር ቀደም መሆን እንደሚገባን እኔ አመላካች ነገር ስላየንበት ደስታችን እጥፍ ነው። ይሄ ይሆናል ብለን አሁን ብሩህነት ይታየናል ማለት ነው። ሰላሙ የበለጠ ሰፍቶ ስራችን፣ ልማታችን የታሰበው በሀገርም በአካባቢም የታሰበው ልማቶች ውጤታማና እውን ይሆናሉ የሚል ተስፋ ጭሮብኛል። ትልልቆች አመራሮች እየገቡና በጋራ ስምነት እያደረጉ ስለሆነ እኛ የምንፈልገው ነገር እየተሳካ ነው ብለን እናስባለን። ጠዋት ማታ የሚያጨናንቀን እሱ ሰላም ጉዳይ ነው፣ ከሆነ በኋላ ዋጋ የለውም። እኛም ኢትዮጵያ ሳንፈርስ አገራችን ሳትበታተን አንድ ሆነን ሸኔም ፋኑም ወደ ቤተሰቡ፣ ወደ አገሩ፣ ወደ ልማቱ፣ ወደ ሰላሙ መመለስ አለበት ነው የሚለው የህዝብ ጥያቄ። ከምንም በላይ የሰላም ጉዳይ ነበረ። ከምንም በላይ ደግሞ ሰላም ትልቅ አስተዋጽኦ አለው ለሀገር። ሰላም ከሌለ ምንም ነገር መስራት ስለማይቻል ማለት ነው። ሰላም ካለ ግን ሁሉም የተሻለ ነገር ላይ መድረስ እንደሚቻል አይተናል። ብዙ ብዙ ስራዎችን ማለት ነው። በይበልጥ ሞር ኮሪደር ልማቶች፣ የመንገድ ስራዎች በጣም የተሻሉ ነገሮች እያየን ነው። ከሰላም ውጭ ሌላ አማራጭ ከመወያየት ከመወያየት ውጭ በሌላ መንገድ የሚጣላ የሚመጣ ውጤትም የለም። ቀጥለናል። የጉጂ ዞን ነዋሪዎች ንጹህ የመጠጥ ውሃ በማግኘታቸው ከዚህ ቀደም ከነበረባቸው ችግር መላቀቃቸውን ገለጹ። በዞኑ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተጠናቆ አገልግሎት መስጠት ጀምሯል። ጌታቸው ባልቻም፤ በጉጂ ዞን ግርጃ ወረዳ በ200 ሚሊዮን ብር በላይ የተገነባው የንጹህ መጠጥ ውሃ ፕሮጀክት ግንባታ ተጠናቆ አገልግሎት መስጠት ጀምሯል። ፕሮጀክቱ ከዚህ ቀደም የነበረባቸውን ችግር እንደፈታላቸው የወረዳው ነዋሪዎች ገልጸዋል። በግርጃ ወረዳ የጉራ ቆርኬ ቀበሌ ነዋሪዎች ከዚህ ቀደም ንጽህና የሌለው የወንዝ ውሃ ሲጠቀሙ በመቆየታቸው ለተለያዩ የጤና እክሎችና ላላስፈላጊ የሕክምና ወጪዎች ሲጋለጡ መቆየታቸውን የገለጹት መንግስት ለችግራቸው መፍትሄ በመስጠቱ አሁን ላይ ንጹህ የመጠጥ ውሃ መጠቀም መጀመራቸውን ተናግረዋል። የወንዝ ወራጅ ውሃ ነበር የምንጠቀመው። በዚህም ይህ ነው የማይባል ችግር ሲያጋጥመን ቆይቷል። አሁን ምስጋና ለፈጣሪና ለመንግስታችን ይሁን የነበረብን ችግር ተፈቷል። አሁን ይኸው መንግስት ይህንን ገንብቶልናል፣ እናመሰግነዋለን። ንጹህ ውሃ አግኝተናል። ንጹህ ውሃ ባለመጠጣት የሚመጡ የጤና ችግሮችም አሁን ይፈቱልናል። ማቲንቴ ነፊፉ በላ ካሳአኒ ሚደንቴ አዶቲንቴ ነገራ ካሳአ ሚደንቴ ልጆችና ወላጅ እናቶች ለጤና ችግር ይጋለጡ ነበር። አሁን ይህን ንጹህ መጠጥ ውሃ በማግኘታችን በጣም ተደስተናል። የንጹህ መጠጥ ውሃ ፕሮጀክት ግንባታው መንግሥት የህብረተሰቡን ችግሮች ለመፍታት ያለውን ቁርጠኝነት እንደሚያሳይ የግርጃ ወረዳ አስተዳደር ጽሕፈት ቤት ኃላፊ አላዛር ቆሬቲ ተናግረዋል። ህብረተሰቡም የልማት ፕሮጀክቶችን በባለቤትነት እንዲጠብቃቸው ነው ጥሪ ያቀረቡት። ለብዙ አመታት ህብረተሰቡ ንጹህ ውሃ ባለማግኘቱ ለበሽታ እየተጋለጠ የሰው ሕይወትም ያልፍ ነበር። መንግስት ለፕሮጀክቱ ትኩረት በመስጠቱ ሊጠናቀቅ ችሏል። ህብረተሰቡም ይህንን ፕሮጀክት የራሱ ሀብት መሆኑን አውቆ እንዲጠብቀው ማስገንዘብ እፈልጋለሁ። የጉጂ ዞን የመስኖ ልማትና አርብቶ አደር ጽህፈት ቤት ኃላፊ ዶክተር ገዳሼንዶ ባለፉት አምስት ዓመታት መንግስት ለአርብቶ አደሮች ልማት ከፍተኛ ትኩረት ሰጥቶ እየሰራ መሆኑን የገለጹት ወጎታን አዳት ካለፉት አምስት ዓመታት ወዲህ ለአርብቶ አደሩ አካባቢ ልዩ ትኩረት በመሰጠቱ የተለያዩ የልማት ሥራዎች እየተከናወኑ ይገኛል። በዚህ ወረዳ የተገነባው የውሃ ፕሮጀክትም የዚሁ አካል ነው። የኦሮሚያ ክልል የአርብቶ አደር መስኖ ልማት ቢሮ ፕሮጀክቱ እንዲጠናቀቅ አስፈላጊውን ድጋፍና ክትትል በማድረጉ ሊጠናቀቅ ችሏል። ዘገባው የጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል የዲጂታል ሰርተፍኬት አገልግሎትን በይፋ አስጀምሯል። አገልግሎቱ በይፋ የቁልፍ መሰረተ ልማት ውስጥ የፋይዳ ደህንነት ማስጠበቂያ ቁልፎች የሚፈጠሩበትና ና የሚንቀሳቀሱበትን አሰራር ያካተተ ነው። እነዚህ ቁልፍ በዲጂታል መታወቂያ ላይ ያለውን የማንነት መሰረት ለመጠበቅ የማንነት መረጃ ለመጠበቅ ጥቅም ላይ የሚውል ሲሆን በዚህም የማንነት ስርቆትን ለመከላከል ማጭበርበርና የማንነት መረጃን አላግባብ መጠቀምን ለመከላከል የሚያስችል መሆኑ ተመላክቷል። ደህንነቱ የተጠበቀ ዲጂታል መታወቂያ ጤና፣ ትምህርት፣ ባንክን ጨምሮ ሌሎች አገልግሎቶች በተሻለ መልኩ ለማግኘት ዘር ብዙ ጠቀሜታ ያለው መሆኑም ተመላክቷል። ሪፖርተራችን ሳምሶን በላይ እንደዘገበው የፋይዳ ደህንነት ማረጋገጥ ደህንነቱ የተጠበቀ አገልግሎት ተደራሽ በማድረግ የተሳለጠ አገልግሎት እንዲኖር አይነተኛ ሚና እንደሚጫወት ተጠቁሟል። ዜና እረፍት። የቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባልደረባ የነበሩት ወይዘሮ እንከኔል ሽካቤ በተወለዱ በ57 ዓመታቸው ከዚህ ዓለም በሞት ተለዩ። የቀብር ስነ ስርዓታቸውም ወዳጅ ዘመዶቻቸውና የሥራ ባልደረቦቻቸው በተገኙበት በዛሬው ዕለት ተፈጽሟል። ሂሩትን ቢያለ ተጨማሪውን ይዛለች። እንከኔልሽ ካቤ ፈንቅል ከእናታቸው ወይዘሮ ጎርፍንሽ ይፋና ና ከአባታቸው አቶ ካቤ ፈንቅል በአዲስ አበባ ከተማ በቀድሞ ከፍተኛ 24 ወይም ቀጠና አንድ አካባቢ መስከረም አንድ ቀን 1961 ዓ.ም ተወለዱም። የአንደኛና ሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ በአዲስ አበባ ተግባረዕድ ትምህርት ቤት በመግባት በሬዲዮ ኤሌክትሮኒክስ በ1979 በዲፕሎማ ተመርቀዋል። መጋቢት 29 1980 በቀድሞ የአዲስ አበባ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ተቀጥረው ስራ እንደጀመሩም የህይወት ታሪካቸው ያተታል። ከዚያም ከሚያዝያ 21 ቀን 1980 ዓ ም ጀምሮ ኢትዮጵያ ብሮድካስቲንግ ኮርፖሬሽንን የተቀላቀሉ ሲሆን ከ1980 ዓ ም እስከ መስከረም 2 1993 ድረስ በጀማሪ ቴክኒሻንነት፣ ከመስከረም 3 1993 እስከ ታህሳስ 30 1999 በከፍተኛ ቴክኒሻንነት እንዲሁም ከጥር 1 ቀን 1999 ጀምሮ በመስሪያ ቤቱ በጥሮታ እስከተገለሉበት ጊዜ ድረስ በሱፐርቫይዘርነት ተቋሙን አገልግለዋል። ወይዘሮ እንከ ከኒለሽ ስራ ወዳድ ተግባቢና መልካም ስነ መግባር ያላቸው ተወዳጅ ሰው እንደነበሩ የቅርብ ባልደረቦቻቸው ይናገራሉ። ወይዘሮ ከኔለሽ በጣም ታታሪ ሰራተኛ ነች። ጎበዝ ነች። ሰው አክባሪ ነች። አብረ ያደግ ነው አብረ የተማር ነው ከልጅነት ጀምሮ እስከ መጨረሻው እስካሁን ድረስ አብረ ና ነው። እና እህትም፣ ጓደኛ፣ ሁሉ ነገር በስራዋ ታታሪ ነች። ጎበዝ ነች ሁሉ ነገር ነች። በቃ ለገብ ትሰራለች ጎበዝ ታታሪ ሰራተኛ ነች። ስራዋን አክባሪ ነች። በጣም ታታሪ ናት። ብዙ ቦታ በጥራት ቁጥጥር በጣም ለረጅም አመት ሰርታለች። በተለያዩ ቦታዎች በስቱዲዮ ሰርታለች። ገን የለሽ ጋቤን ለረዥም አመት ነው ማቃት ከቴክኒሻንነት ጀምሮ ታች ጥቁር አንበሳ እስከወረንበሳ ድረስ በየደረጃው ደረጃውን እያሳደገች እስከ ሱፐርቫይዘር ደረጃ የደረሰች ጎበዝ እና ታታሪ ሰራተኛ ነበረች። ወይዘሮ እንከኔለሽ ባለትዳርና የሁለት ልጆች እናት የነበሩ ሲሆን ባደረባቸው ህመም በሕክምና ሲረዱ ቆይተው ኅዳር 30 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። የቀብር ስነ ስርዓታቸውም ወዳጅ ዘመዶቻቸውና የሥራ ባልደረቦቻቸው በተገኙበት በዓለም ባንክ ሥላሴ አካባቢ በሚገኘው ሚሽን መቃብር በዛሬው ዕለት ተፈጽሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በወይዘሮ እንከኔለሽ ካባቤ ህልፈተ ህይወት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በወይዘሮ ከኔለ ሽልፈት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። የኢትዮጵያ እድገት ጉዞና የዲፕሎማሲ ከፍታ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። የአየር ንብረት ለውጥን ለመዋጋት የወሰደችው ጠንካራ እርምጃና ውጤቶች ውጤቶቹ በስንዴ ልማትና የምግብ ዋስትናን በማረጋገጥ እንዲሁም እንደ ኮሪደር ልማት ያሉ ስራዎች ከሀገር አልፈው ከፍ ያለ የዲፕሎማሲ ስኬትን ያስመዘገቡላት ሆነዋል። የኢትዮጵያ ዲፕሎማሲና የውጭ ግንኙነት ፖሊሲ እየተጠናከረ መምጣት በአገር ቤት የሚሰሩ የለውጥ ስራዎች ዓለም እውቅና እየሰጣቸው መምጣትም በዓለም መድረክ አድናቆትን አጎናጽፏታል። 32ተኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታዘጋጅ መመረጧ ተግባራዊ እርምጃዎች ራሳቸው የመናገራቸው ውጤት ማሳያ ነው። ኢቲቪ በነገው የአዲስ ቀን መሰናዶ ይህ የውጭ ግንኙነት ፖሊሲ ብሔራዊ ጥቅሟን ለማስጠበቅ ሁነኛ መንገድ አድርጋ ከመጠቀም ባለፈ ለዲፕሎማሲ ከፍቷስ ምን ያህል ጉልበት የሚሆናትን የሚለውን ጉዳይ የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከአንድ ሰዓት እስከ ሶስት ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ የቲቪ ዜና 57 ወደ ውጭ ጉዳዩ አምርቷል። አንድም መሬት አሳልፈን አንሰጥም ያሉት ዘለንስኪ ሀገራቸው ዩክሬን አዲስ የተሻሻለ የሰላም እቅድ እንዳዘጋጀች ተናግረዋል። በአሜሪካ የቀረበውን የሰላም እቅድ ለሩሲያ ግዛቴን የሚያሰጥብኝ በመሆኑ የራሳችንን የተሻሻለውን የሰላም እቅድ ለዋይት ሀውስ ለማቅረብ በዝግጅት ላይ ነን ብለዋል። ፕሬዚዳንት ዘለንስኪ የዩክሬኑ ፕሬዚዳንት ዘለንስኪ ኢሶስ ከተሰኞት የኔቶ አባላት ብሪቴን፣ ጀርመንና ፈረንሳይ ጋር በለንደን ከተማከሩ በኋላ ነው አዲስ የተሻሻለ የሰላም ፕሮፖዛል ለአሜሪካውያን ሊያቀርቡ እንዳስቡ የተናገሩት። ከኔቶ አጋራቸው ምክር የወሰዱት ዘለንስኪ የአሜሪካ የሰላም እቅድ በተለይ የሀገራቸውን የምስራቅ ግዛትና ድንበር ለሩሲያ አሳልፎ የሚሰጥ በመሆኑና ይህም ወደፊት ዩክሬን ለበለጠ ወረራ ተጋላጭ እንደሚያደርጋት ከተነገራቸው በኋላ የኪየቭ የሰላም እቅድን ለአሜሪካ ለመላክ መዘጋጀታቸው ተገልጿል። በመግለጫቸው ፕሬዚዳንት ቮሎዲሚር ዘለንስኪ በዩክሬንም ሆነ በዓለም አቀፍ ሕግ መሰረት የሀገራቸውን መሬት ለሩሲያ አሳልፎ የመስጠት መብት እንደሌላቸው የዘገበው ኤኤፍፒ ነው። የተወደራችሁ ወደ